በኤርትራ ኦርቶዶክስ ቤተክርስቲያን ትልቅ ስም ያላቸው አንድ አባት አሉ። አቡነ መካሪዎስ ማን ናቸው? በፍጹም ስእለ ስላሴ ዝባሃል የለን ተጋግዩኹም እትገብሩ ዘለኹም በኤርትራ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ቦ ዝረአየ የለን ኣብ ስእሊ ናይ ስላሴ ኣብ ሃገርና ለእውነተኛው ወንጌል እንድትቆሙ ጥሪያችንን እናቀርባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስካሁን ድረስ የስላሴ ስዕል ብላ ለዚህ ስዕል ደግሞ ሰዎች እንዲሰግዱ ታደርጋለች ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የንሰኛው መርሃ ግብራችን ነው፣ ጀምረናል። በዚህ መርሃ ግብር ላይ የስተ ትምህርቶችን በእግዚአብሔር እውቀት ላይ የሚነሱትን የትኛውንም አይነት ሰብዓዊ አስተሳሰቦችን በእግዚአብሔር ቃል የምናፈርስበት መርሃ ግብራችን ነው። ለዛሬም ደግሞ አንድ የምናፈርሰው ሀሳብ ይኖራል ይህን ሀሳብ እንግዲህ እኔ ብቻ ሳይሆን በተለይም በኮፕቲክ ኦርቶዶክስ ቤተክርስቲያን የሚታወቁ በኤርትራ ኦርቶዶክስ ቤተክርስቲያን ትልቅ ስም ያላቸው አንድ አባት አሉ አቡነ መካሪዮስ የሚባሉ እሳቸው በተለይም ስለ ስለ ስላሴ የተናገሩት አንድ ሀሳብ አለ ከዚህ በፊት እንግዲህ የስላሴን ስዕል በተመለከተ ከኋሌ እንደምታዩት ካለመሆኑን የተለያዩ መርሃግብሮች ስለሰራሁላችሁ ዩቱባችን ውስጥ ገብታችሁ ብትፈልጉ ታገኙታላችሁ እንደዚሁ በየጊዜው አዳዲስ መረጃዎች ካሉ ወደ እናንተ ማድረስ ይሆናል እና ዛሬም እንግዲህ ከዚህ ጋር በተገናኘ የተነሳ በጣም የሚገርም ሀሳብ አለ። አቡነ መካሪዎስ ያነሱት ሀሳብ፣ ወደ ሳቸው ሀሳብ ከመግባቴ በፊት ግን አቡነ መካሪዎስ ማን ናቸው የሚለውን ነገር በተወሰነ መንገድ የተወሰነ ነገር ላሳያችሁ። ይህን ቪዲዮ እናዳምጥ።

እንግዲህ አቡነ መካሪዎስ እንግዲህ በኮፕቲክ ኦርቶዶክስ ቻናል ላይ ቀርቦ ሆነው ሀሳባቸውን ሲገልጹ የነበሩት ማን እንደሆኑ ምንን እንደሚያገለግሉ ከልጅነታቸው ጀምሮ እስካሁን ድረስ ያላቸውን የህይወት መንገድ የክርስትናቸውን ጉዞ ሲናገሩ እንግዲህ ሰምተናል። ሙሉን ቪዲዮ እናንተ ገብታችሁ ሲዋይሲ ላይ ማዳመጥ ትችላላችሁ። ስለዚህ አቡነ መካሪዎስ በጣም የታወቁ እጅግ የተወደዱ አባት ናቸው፣ በኤርትራም በኮፕቲክም ቤተክርስቲያን ማለት ነው። ያው ውልደታቸው ኤርትራ ነው። የኮፕቲክ ቤተክርስቲያን ደግሞ እንግዲህ ሹመትን ሰጥታችኋለች ማለት ነው እንዲያገለግሉ ። ስለዚህ አቡነ መቃሪዎስ አሁን ላይ በኖርዝ አሜሪካ በምትገኘው ቤተክርስቲያን ውስጥ የሚያገለግሉ የሚመሩ እረኛ የሆኑ አባት ናቸው። አቡነ መቃሪዎስ ከዚህ በፊትም በአንድ ርዕሰ ጉዳይ ላይ በጣም ታዋቂ ነበሩ። ብዙዎቻችን እንደውም የእሳቸውን ቪዲዮ ስናስታጋባ ነበር። በተለይም ከማርያም ጋር በተገናኘ እንግዲህ የጌታችን የኢየሱስ ክርስቶስ እናት ማርያም ጥንታብሶ ብሶ ነበረባት ወይንስ አልነበረባትም የሚለው ሀሳብ ላይ ያነሱት ሀሳብ ነበር። ለመጣላቸው ጥያቄዎች መልስ ይሰጡ ነበር እና እሱን ጊዜ ትንሽ ላስታውሳችሁ። አይደለችም ክርስቶስ ሞተ በስጋ ነው። ኃጢአት የሌለባት ከሆነ አዳም ምንድን ነው የተባለ መሬት አንተ እናቴና አባቴ አባት ወይ ሞቱ መሬት አንተ ውትገብ ሰ መሬት ስለተባለ ሞት ሞተሽ አይደለችም በአምላክ ጥበቡ እርግጥ ያው በጥር ሀያ አንድ አረፈች ያው በነሐሴ የምንለው ነው። ነገር ግን ያመጣል ጉዳት እንጂ ሞተሽ እንዴት ሞት አለች። እንግዲህ የአትያት አዳም ከሌለባት አትሞትም፣ ግን ሞት አለች። እንግዲህ መስማት እንደቻልነው በግልጽ ማርያም ሰው ስለሆነች እሷም የወደቀውን ስጋ እንደያዘች ሲናገሩ ሰምተናል። ይሄ እንግዲህ የኮፕቲክ ኦርቶዶክስ ቤተክርስቲያን አስተምሮ ነው። የሌሎችም ኦሪንታል ቤተክርስቲያኖች በዚህ ጉዳይ ላይ ምንድነው የሚያምኑት ከተባለ ተመሳሳይ አቋም ነው ያላቸው። በእኛ ውስጥ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነች በዚህ ጉዳይ ላይ የተለየ ኦፒኒየን ያላት። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ውስጧ ያሉ ሊቃውንቶች በዚህ ጉዳይ ላይ የተለያየ ሀሳብ አላቸው። የሚቀበሉም አሉ፣ የማይቀበሉም አሉ። በዚህም ጉዳይ ላይ የበለጠ መረጃ የምትፈልጉ ከሆነ ዩቲዩብ ላይ ያስቀምጥኩላችሁ ሀሳብ አለ። በተለይም ካቡነ ጳውሎስ ጋር በተገናኘ እሱን ገብታችሁ መስማት ችላላችሁ። ስለዚህ ማርያም የኢየሱስ ክርስቶስ እናት እንደሆነች እናምናለን። ይህ ማለት ግን ማርያም የወደቀውን ስጋ አልያዘችም ማለት በፍጹም አይደለም። ሰው ነችና እንደ ሰው ይህን ስጋ ነው ያዘችው። ስለዚህ የወደቀውን ስጋ እሷ እንዳያዘች የሚታመን እምነት ነው። ምክንያቱም ከአዳም የተነሳ ያ እግዚአብሔር የረገመው ወይም ደግሞ ያስተላለፈውን ፍርድ ሁላችንም ሰው ሁሉ ተካፋይ ነበር። ሰው ሁሉ ተካፋይ ነበር። ስለዚህ ማርያምም የዚህ ፍርድ ተካፋይ ነበረች። ለእርሷም የኢየሱስ ክርስቶስ ሞት ስቅለቱ ያስፈልጋት ነበር፣ ደሙ ያስፈልጋት ነበር። ለዛ ነው እሷም መድኃኒቴ ብላ ጌታ ኢየሱስ ክርስቶስን የጠራችው። ስለዚህ መድኃኒት የሚያስፈልገው ሰው ምን አይነት ሰው ነው? ህመምተኛ ሰው ነው። ስለዚህ ያወራን ያለነው ደግሞ ስለመንፈሳዊ ነገር ነው እና ማርያም መድኃኒቴ ብላ ኢየሱስ ስጠራው እሷም የወደቀውን ስጋ ስለያዘች ወይም ደግሞ ይህን ባህሪ ተካፋይ ስለሆነች የእግዚአብሔር ፍርድ ተካፋይ ስለነበረች መድኃኒቴ ብላ ልጇን ስትጠራ እንሰማለን ማለት ነው። ስለዚህ ማርያምን ብቻ ነጥለን ከሰው ፍጥረት አውጥተን ከሰው ተራ አውጥተን እሷ የወደቀውን ስጋ አልያዘችም፣ ያ ፍርድ አልተተላለፈባትም የሚል አስተምሮ መጽሐፍ ቅዱሳችን አያውቁም። መጽሐፍ ቅዱሳችን ብቻ ሳይሆን በኮፕቲክ ኦርቶዶክስ ቤተክርስቲያንም የታመነ እውነት ነው። ስለዚህ ወደዚህ እውነት ትመጡ ዘንድ አቡነ መቃሪዎስ ስም ጥሪ አድርጓል፣ እኛም ጥሪ እናደርጋለን። እሺ፣ ወደ ዛሬው ሀሳብ ደግሞ ልምጣ። ዛሬ ላይ እንግዲህ በተለይም ከስላሴ ስዕል ጋር በተገናኘ አሁንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ በዚህ አይነት መንገድ የስላሴን ስዕል ስትገልጥ እናያለን ማለት ነው። እንግዲህ ኮፕቲክ ኦርቶዶክስ ቤተክርስቲያን በሆነ ወቅት ላይ የስላሴ ስዕል ነበራት፣ በኋላ ላይ ግን ትተዋለች። መተዋ በጣም ጥሩ ነገር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን እስካሁን ድረስ የስላሴ ስዕል ብላ እንደዚህ አይነት ስዕሎችን እየሳለች ለዚህ ስዕል ደግሞ ሰዎች እንዲሰግዱ ታደርጋለች ማለት ነው። ሰዎች ይሰግዳሉ ማለት ነው ለዚህ ስዕል የስላሴ ስዕል ነው በማለት አብ ወልድ መንፈስ ቅዱስ ነው ነው በማለት ሲሰግዱ እናያለን። ይሄ ነገር ልክ ነው ከተባለ በፍፁም ልክ አይደለም። እስቲ አቡነ መካሪዎስ በዚህ ጉዳይ ላይ ምንድን ነው የሚናገሩት የሚለውን እስቲ እሳቸውን ደግሞ እንስማቸው። በፍጹም ስእሊ ስላሴ ዝብሃል የለን ተጋጆኹም ትገብሩ ዘለኹም ለቦ ዝረአዩ የለ ኣብ ስእሊ ናይ ስላሴ ስጋዕ ዓሰርተ ሽዱሽተ ሚእት ኣብ ሃገርና ኢ ኣብ ሙሉእኣ ኦርቶዶክስ ኦርቶዶክስ

እንግዲህ ከሳቸው መስማት እንደቻል ነው በትግርኛ ነው የተናገሩት። ወደ አማርኛ ስናመጣው የስላሴ ስዕል የሚባል ነገር የለም እያሉ ነው። ለዛ እንግዲህ የሚደረገውንም ስግደት እየተቃወሙ ይገኛሉ እና በኦርቶዶክስ ቤተክርስቲያን በኦሬንታልም በኢስተርንም እንደዚያን ልማድ የለንም እያሉ ይገኛሉ ማለት ነው። ስለዚህ በዋናነት የስላሴ ስዕል የሚባል ነገር የለም እያሉ ሲቃወሙ፣ ሲገስጹ እየሰማናቸው እንገኛለን። በተለይ የማቴዎስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ያነሳሉ ማለት ነው። ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ቃል ላንብብላችሁ የማቴዎስ ወንጌል ቁጥር 13 ላይ እንደዚህ ይላል፦ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርጥ በእርሱ ላይ ሲመጣ አየ። እነሆም ድምፅ ከሰማይ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በማለት ማቴዎስ ይነግረን እና እሳቸውም ይሄን ነው ኮት የሚያደርጉት። ስለዚህ የአባቱ ድምፅ ተሰማ እንጂ አባቱ ምን አላለም አልታየም ይላሉ። ስለዚህ ያልታየን ነገር መሳል ልክ አይደለም የሚል ሀሳቡን ሲያንጸባርቀ እንግዲህ እንሰማቸዋለን ማለት ነው። እውነት ነው። የማቴዎስ ወንጌል ምዕራፍ ሶስት ላይ እንግዲህ ሥላሴ ብለን እኛ እናምናለን ስዕሉን ነው እየተቃወምን ያለ ነው እንጂ ሥላሴ የሚለውን ትምህርት አይደለም እየተቃወምን ያለ ነው። እኛ በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን። በስላሴ እናምናለን። በትሪኒቲ እናምናለን። አንድ አምላክ ብለን ነው የምናምነው። አብ ፍጹም አምላክ እንደሆነ እናምናለን፣ ወልድም ፍጹም አምላክ እንደሆነ እናምናለን፣ መንፈስ ቅዱስም ፍጹም አምላክ እንደሆነ እናምናለን። ግን ሶስት አማልክት አንልም፣ አንድ አምላክ ነው የምንለው። ምክንያቱም ምንነትና ማንነት የሚባል ነገር ስላለ ማለት ነው። ምንነት ስንል አምላክነቱን የሚያሳይ ነው አንድ ምንነትን ያለው ያም አምላክነት ይባላል። ማንነት ደግሞ ስንል አብ፣ ወልድ፣ መንፈስ ቅዱስ እንላለን ማለት ነው። ማንነት ስንል አብ ወልድ መንፈስ ቅዱስ እንላለን። አ ምንድን ነው ስንል አምላክ ነው። ወልድ ምንድን ነው ስንል አምላክ ነው። መንፈስ ቅዱስ ምንድን ነው ስንል አምላክ ነው። ስለዚህ ግን ስንት ምንነት ነው ያለው? አንድ ምንነት ነው ያለው እንጂ ሶስት ምንነት የለም። እንግዲህ በዚህ ጉዳይ ላይ ወደፊት ሰፋ ያለ ትምህርተ ስላሴን ይዤላችሁ ቀርባለሁ። አሁን ላይ ግን ስዕሉን በተመለከተ ግን ልክ አይደለም። የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን እንደዚህ አይነት ልማዶችን ማስቀረት አለባት ብለን እናምናለን። ያው እሳቸውም በዚህ ጉዳይ ላይ የተናገሩትን ነገር መስማት ችለናል። ስለዚህ በኦርቶዶክስ ቤተክርስቲያን ቤተክርስቲያን ውስጥ እንግዲህ ቅዱስ ትውፊት አለን ይላሉ። ከአባቶች ከሐዋርያቶች እየተቀባበል እኛ ዘመን ላይ ደርሷል ብሎ ያምናሉ። እንደዛ የምታምኑ ከሆነ እስቲ የትኛው ሐዋርያ ነው የሥላሴን ስዕል በዚ አይነት ሁኔታ ስሎ ለዚህ ደግሞ እንዲሰገድ ያደረገው ብለን እንጠይቃለን። ሐዋርያቶቹን እሽንተዋቸው ከሐዋርያቶች በኋላ የመጡ ሐዋርያነ አቦ ምንላቸው? እነሱስ እንደዚያን ልማድ ነበራቸው ወይ? አብ ወልድ መንፈስ ቅዱስ ብሎ ስለው ለዛ ስዕል ይሰግዱ ነበር ወይ? አዎ ካላችሁ ማስረጃ ታቀርቡ እንጠይቃቸዋለን። ካልሆነ ግን በሐዋርያዊ ቅብብሎች እናንተ ጋር የደረሰ ትውፊት ሳይሆን ራሳችሁ በሆነ ጊዜ ላይ የጀመራችሁት መሆኑን ማወቅ እንችላለን ማለት ነው። ስለዚህ ሰው ሰራሽ ለሆነ ነገር ደግሞ ምን አይደረግም? አይሰገድም፣ ስግደት አይቀርብለትም። ስለዚህ አብን ይመስላል ብሎ መሳል ልክ አይደለም። መንፈስ ቅዱስም እንዲህ ነው ብሎ መሳል ልክ አይደለም ልክ አይደለም። በተለይም ስለ ኤርትራ ኦርቶዶክስ ቤተክርስቲያን የሆነ ነገር ልናገር። ኤርትራ ኦርቶዶክስ ቤተክርስቲያን ውስጥ እንግዲህ ብዙ ጊዜ የታድሶ እንቅስቃሴ እንዳለ እንሰማለን፣ የተለያዩ ጽሑፎችን እናነባለን። ስለዛ ደግሞ እግዚአብሔር እናመሰግናለን። አሁንም በኤርትራ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ወንድሞችና እህቶች ለእውነተኛው ወንጌል እንድትቆሙ ጥሪያችን እናቀርባለን። ትክክለኛውን ነገር እንድታስተምሩ ለዚህ ቃል ታማኞች እንድትሆኑ እና አቡነ መቃሪዎስ እያደረጉ ያሉትን ነገር እናንተም በሙላት እንደግፉ ና ወደ እውነተኛው ትምህርት ሰዎች እንዲመጡ ጥሪን እንድታቀርቡ በዚህ አጋጣሚ ማስተላለፍ ፈልጋለሁ። የምትችሉ ሰዎች እንዲሁም ታች በምናስቀምጠው አድረሻ ብደውሉልኝ ብናወራ በጣም ደስ ይለኛል። ምክንያቱም የኤርትራ ኦርቶዶክስ ቤተክርስቲያን፣ በብዙ መከራ እያለፈች የምትገኝ ቤተክርስቲያን ነች። በዛ ውስጥ ግን ሆና ልክ እንደ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ በተለይ ግብጽ ያለችው ኮፕቲክ ኦርቶዶክስ ቤተክርስቲያን የተለያዩ ዓለም ላይ ሀገረ ስብከት አላት። ግን እዛ ግብጽ ሀገር ያለችው በዋናነት ግን የተለያዩ መከራዎችን በየጊዜው በተለይ አክራሪ ከሆኑ ከእስልምና እምነት ተከታዮች ከሆኑ ሙስሊሞች በየጊዜው ጥቃት ይደርስባታል እና በዛ ውስጡና ግን በጣም መልካም መልካም የሆኑ ትምህርቶች እንዳሏት እናውቃለን ከዚህ በፊትም አንስተናል በተለይ ነገረ ክርስቶስ ላይ የክርስቶስ መካከለኝነት ላይ የኢየሱስ ክርስቶስ ሊቀ ክህነት ላይ የኢየሱስ ክርስቶስ ምልጃ ላይ አሁንም ኢየሱስ ክርስቶስ ያማልዳል ብላ የምታምነው ትምህርት ደገኛ ትምህርት ነው ማርያምን በተመለከተ ድንግል ማርያምን በተመለከተ ያላት ትምህርት በተለይም የወደቀውን ስጋ ይዛለች የሚለው አስተምረዋል በጣም ደገኛ የሆነ ትምህርት እንደሆነ እናውቃለን ያው ስህተቶች እንዳሉ ሁኑ ማለት ነው ግን በጣም በጣም በብዙ መንገድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮፕቲክ ኦርቶዶክስ ቤተክርስቲያን ትሻላለች። እንዴት ካላችሁኝ በዚህም ጉዳይ ላይ የሰራሁት ቪዲዮ አለ እሱንም ገብታችሁ ማየት ትችላላችሁ። የኮፕቲክ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትበልጥበት ነጥቦች ብዬ ያዘጋጁት ቪዲዮ አለ እሱንም ገብታችሁ ብትሰሙ ታተርፉበታላችሁ። ስለዚህ የኤርትራ ኦርቶዶክስ ቤተክርስቲያንም ይህንን ፈለግ መከተል አለበት ብለን እናምናለን። ስለዚህ እንድትበረቱ ወደ ትክክለኛው ትምህርት እንድትመጡ እንደነዚህ አይነት አባቶች እንደ አቡነ መቃሪዎስን ደግሞ እንድትደግፏቸው ጥሪ ማቅረብ ፈልጋለሁ። በተለይ ሶሻል ሚዲያ ላይ በዚህ በተሃድሶ እንቅስቃሴ ውስጥ ያላችሁ ወንድሞችና እና እህቶች እንዳላችሁ አውቃለሁና እንድትበረቱ የጌታ መንፈስ እንዲያግዛችሁ ጸሎታችን ነው። ይህም መልእክት የምትከታተሉ ክርስቲያን ወንድሞችና እህቶች ስለ ኤርትራ ኦርቶዶክስ ቤተክርስቲያን እንድትጸልዩ በዚሁ አጋጣሚ ማሳሰብ ፈልጋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ አማኞችም ደግሞ እናንተም ለእውነት ብቻ እንድትወግኑ ጥሪ ማቅረብ ፈልጋለሁ። ለትክክለኛ ነገር በቃ እከሌ እንዲህ ብለዋል ብላችሁ ብቻ እንዳትቆሙ። እኛም አቡነ መቃርዮስን ስንደግፍ እኮ እሳቸው ስለተናገሩ ብቻ አይደለም ሐሳባቸው ልክ ስለሆነ ነው። አሁን እኔ የኤርትራ ኦርቶዶክስ ቤተክርስቲያን ውስጥ ያለው ሰው አይደለም፣ ግን ትክክል ነገር ስለተናገሩ እዳግፋለሁ ማለት ነው። ከተሳሳት ውስጥ አይ ልክ አይደሉም አባቴ ብዬ እንደ መጽሐፍ ቅዱስ ደግሞ ለማረም ለማስተካከል ሞክራለሁ። በጣም ሚዛናዊ መሆን ያስፈልጋል። ይሄ የሃይማኖት አክራሪነት አይጠቅመንም። በቃ እኔ ኦርቶዶክስ ነኝ፣ ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ የሚናገሩትን ሁሉ ሙሉ ለሙሉ ቀበላለ ማለት አያዋጣ። ልክ እንደዛው እኔ የኦንጌላ ማኝ ነኝ፣ ስለዚህ ኦንጌላ ማኝ ውስጥ የሚገኙ ሰባኪያኖች፣ መጋቢዎች፣ ፓስተሮች የተናገሩትን ጠቅላላ ፊልተር ሳላደረገ ቀበላለ ማለትም አያዋጣ። እኔ ታድሶ ነኝ፣ በታድሶ ውስጥ ያሉ አገልጋዮችን የሚናገሩትን ሁሉ መቶ ፐርሰንት ቀበላለሁ እንዴ? አይደለም መቶ ፐርሰንት መቀበለው እግዚአብሔር ቃል ነው ስለዚህ ይሄ ከሃይማኖት አክራሪነት ወጥተን እውነታን መያዝ አለብን ለወንጌል ነው እኛ ማድላት ያለብን ስለዚህ እናንተም የሚነገሯችሁን ትምህርቶች ግራ ቀኝ ማለት ያስፈልጋል በተለይ ኦሪንታል ነን እስካላችሁ ድረስ በሌላው የኦሪንታል ኦርቶዶክስ ቤተክርስቲያን የማይደረጉ ነገሮች እናንተ ቤተክርስቲያን ውስጥ ለምንድን ነው የሚደረጉት ብላችሁ መጠየቅ አለባችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብቻ የሚደረጉ ሌላው የኦሪንታል ኦርቶዶክስ ቤተክርስቲያን ውስጥ የማይደረጉ ብዙ ነገሮች አሉ በተለይ ትምህርትን በተመለከተ ማለት ነው። በተለይ የኢየሱስ ክርስቶስ ምልጃን በተመለከተ እሱን አንብቡ። ሌሎቹ ምን ይላሉ? ኮፕቲክ ኦርቶዶክስ ቤተክርስቲያን ምን ትላለች? የማላንካራ ኦርቶዶክስ ቤተክርስቲያን ወይም የህንድ ቤተክርስቲያን ምን ትላለች? የሲሪያ ቤተክርስቲያን ምን ትላለች? የአርመን ቤተክርስቲያን ምን ትላለች በዚህ ጉዳይ ብላችሁ ብታጠኑ ሁሉም በአንድ ድምፅ ምንድን ነው የሚሉት ኢየሱስ ክርስቶስ ዛሬም አማላጅ ነው ብሎ ነው የሚያምኑት። በማርያምም ጉዳይ ማርያም ኦሪጂናል ሲን እንደነበረባት ወይም የወደቀውን ስጋ እንደያዘች ሁሉም ያምናሉ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ተለይታ በዚህ ጉዳይ ላይ እንደዚህ አይነት አቋም ለምን ያዘች ብላችሁ ታሪክ እንድታጠኑ ወደ ኋላ እንድትመለሱ ጥሬን ማቅረብ ፈልጋለሁ ማለት ነው። ስለዚህ ዛሬ ላይ ስንጠቀልለው መርሐ ግብራችንን ትምህርተ ሥላሴ ልክ ነው። በአብ በወልድ መንፈስ ቅዱስ አንድ አምላክ እናምናለን። ግን ስዕለ ሥላሴ ግን መጽሐፍ ቅዱሳዊ አይደለም፣ በታሪክም የማይታወቅ እንግዳ ተግባር ነው። የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር